ከቻይና ጋር የኢኮኖሚ ጦርነት ውስጥ የገባቸው አሜሪካ አሁን ደግሞ በሩሲያና ዩክሬን ጦርነት ላይ ቤጂንግን በመክሰስ ላይ ትገኛለች። ይህ የዛሬው የሐሳብ ትንታኔያችን ማጠንጠኛ ጉዳይ ነው። ሞስኮን ከአውሮፓ ሀገራት ጋር ጥርስ ያናከሰው እንዲሁም የሰሜን ኮሪያንና ኢራን ጦር መሳሪያ ብሎም ወታደሮችን ያስመለከተን የሩሲያና ዩክሬን ጦርነት አሁን ላይ አዲስ ነገር ይዞ ብቅ ብሏል። በጦርነቱ ፒዮንግያንግ እና ቴህራንን ስትከስ የቆየችው ዋሽንግተን በክሷ መዝገብ ውስጥ ቤጂንግንም ማካታለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ታሚ ብሩስ ከቀናት በፊት በጋዜጣዊ መግለጫቸው ላይ እንደተናገሩት ዩናይትድ ስቴትስ የቻይና ዜጎች ከሩሲያ ወታደሮች ጋር በመሆን ዩክሬንን እየወጓት እንደሚገኙ ማወቋን የገለጹ ሲሆን፣ ይህ ተግባር ከባድ ሆኖ እንዳያገኙትም ተናግረዋል። ከታሚም ብሩስ ንግግር አስቀድሞ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ የዩክሬን ወታደሮች በዶኔትስክ ግዛት ከአንድ የሩሲያ ጦር ክፍል ጋር ሲዋጉ የነበሩ ሁለት የቻይና ዜጎችን መማረካቸውን የተናገሩ ሲሆን በዚህ ተግባር ላይ ቤጂንግ ሳትሳተፍ እንዳልቀረች እየተገለጸ ይገኛል። በዩክሬን ጦርነት ውስጥ ቤጂንግ እጇ እንዳለበት የገለጹት የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ታሚ ብሩስ ሰሜን ኮሪያ በጦርነት ውስጥ ቀጥተኛ ተሳትፎ ማድረጉ አሳሳቢ መሆኑን በመናገር ቻይና የሞስኮን ጦርነት በመደገፍ ያላትን ሚና አጉልቶ ያሳየ እንደሆነም ገልጸዋል። የዩክሬን ወታደሮች በዶኔትስክ ግዛት በታራዚፍካና ቢሎሆሪፍካ መንደሮች አቅራቢያ ከስድስት የቻይና ወታደሮች ጋር መዋጋታቸውን የገለጹት ፕሬዚዳንት ዘለንስኪ ወታደሮቹ በቁጥጥር ስር መዋላቸውና በዩክሬን የደህንነት አገልግሎቱ ስር እንደሚገኙ አስታውቀዋል። ሰሜን ኮሪያ በጥር ወር ለሩሲያ ወታደሮች እርዳታ ለመስጠት 12000 የሚጠጉ ወታደሮችን ወደ ሩሲያ ኩርስክ ግዛት እንደላከች የተገለጸ ሲሆን ዩክሬን ሁለት የሰሜን ኮሪያ ወታደሮችን መያዟን ማስታወቁ አይዘነጋም። በኢኮኖሚና በጦር መሳሪያ ግብይት ከሩሲያ ጋር ጥብቅ ወዳጅነት ያላት ቻይና በዩክሬን ጦርነት ውስጥ ለሩሲያ ቁልፍ ስትራቴጂካዊ አጋር ሆና እንደቆየችም ተገልጿል። ከሰሞኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ላይ ከፍተኛ የታሪፍ ጭማሪ ማድረጋቸውን ተከትሎ ቤጂንግ ከሞስኮ ጋር ያላትን ግንኙነት ልታጠናክር እንደምትችል ተገምቷል። ትናንት ምሽት በሩሲያ ላይ 48 ሰው አልባ አውሮፕላኖችን ጥቃት እንዲያደርሱ የላከችው ዩክሬን 48ቱም ድሮኖቿ ተመተው መውደቃቸውን የሩሲያ መከላከያ ሚኒስትር አስታውቋል። የመከላከያ ሚኒስትሩ አክሎም በዩክሬን ሱሚ ክልል ውስጥ የምትገኘውን የዙራፍካ ድንበር መንደር መያዙን አስታውቋል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካኝነት መቋጫው ተቃርቦ የነበረው የሩሲያና ዩክሬን ጦርነት ከሁለቱ ሀገራት በተጨማሪ ሌሎችንም ሀገራት ጦር ሊያማዝዝ ተቃርበዋል ይህ አዲስ ክስተት ሩሲያ ከዩክሬን ጋር ጦርነት ከጀመረችበት የፈረንጆቹ 2022 ጊዜ አንስቶ የትኛውንም አይነት ጥቃት ለማስቆም በሚል ለመጀመሪያ ጊዜ የደረሰችበትን ስምምነት ሙሉ ለሙሉ ውድቅ የሚያደርግ ነው ተብሎለታል የሰሞኑ የዩክሬን ኃይል የተሞላበት የአጸፋ እርምጃ ጦርነቱ በጊዜ የመቆም ተስፋ እንደሌለውም ማመላካች ሆኗል። ባሳለፍነው እሁድ ከሩሲያ ከፍተኛ ወታደራዊ ጥቃት የደረሰባት ኬቭ 23 የሚሳኤል ሙከራዎች ተደርገውባት 13 ያሉን አክሽፋለች። 40 የሚደርሱ የሰው አልባ አውሮፕላኖችን ጥቃት ማክሸፏም የዚህ ማመሳከሪያ ነው።